ሲሞቱ እያስመዘገበች ያለው ፈጣን እድገት ለማስከተልና የዜጎችን ብሔራዊ ተጠቃሚነት ለማረጋገጥ በሀሳብ የበላይነት የሚያምን ትውልድ እንደሚያስፈልጋት ተገልጿል። አንድ ሀገር ሊለማ ሊገነባ እንዲሁም ደግሞ ሕዝቦቹ ሊበለጽጉ የሚችሉት መነጋገርና መከባበርን ባህል ሲያደርጉና የሀሳብ የበላይነትን በጠንካራ መሰረት ላይ መገንባት ሲችሉ መሆኑ ይገለጻል። ሀሳብ ደካማ ሊሆን ይችላል። ሀሳብ ጠንካራ ሊሆን ይችላል። ሀሳብ ጥሩ መጥፎ ሊሆን ይችላል፣ ግን ያንን የሚፈርጀው ህዝብ ነው በሚል ነው። ሀሳብ ገበያ ላይ ይቀርባል። ገበያው ምንድን ነው? የገበያው የሰው አእምሮ እና የሰው ልብ ነው። አሜሪካ እንዴት ነው የሁሉ ከዓለም ከሚተላል ካለበት በሙሉ መጥተው በባህል በቋንቋ በሃይማኖት እየተለያይቶ ሆነው ግን አሜሪካዊነት ብለው በአንድነት መንፈስ እንዴት ሊቀጥሉ ቻሉ ነው። ኢትዮጵያ በበርካታ ጫናዎች ውስጥ ሆና እድገት እያስመዘገበች ያለች ሀገር ስትሆን የዜጎችን ተጠቃሚነትና ብሔራዊ ፍላጎትን ለማረጋገጥ በሀሳብ የበላይነት የሚያምን ትውልድ ያስፈልጋታል። በሀገራችን ላይ ያሉ ብዙ ችግሮች አሉ። ለምን ለነሱ መፍትሄ አንፈልግም? የኢኮኖሚ ችግር አለ፣ የፖለቲካ ችግር አለ። ለምን እዛ ላይ በሀሳብ አንፋለምም? በስራ ላይ የምናውለውን መገንባት አለ። ገንቢ ሀሳብ ማለት ሀሳቡ ከአብስትራክት ወይም መናባዊነት ወጥቶ ወደ ግንባታ። ግንባታ ማለት ግንብ እንደ መስራት ማለት ነው። ስለዚህ ሀሳብ ወደ ግንባታ ሀሳብ ሲሆን፣ ባጭሩ ስራና ሀሳብ የሚገናኙት እዛ ላይ ነው ብዬ ነው ማምነው። በኢሲያ የሚገኙ በችግርና በድህነት ይኖሩ የነበሩ ሀገራት ካሉበት ችግር ለመውጣት ፈጣን የኢኮኖሚ ሽግግር በማድረጋቸው ከኋላ ቀርነት ተላቀዋል። ኢትዮጵያ ከነዚህ ሀገራት ታዲያ ምን ልትማር ትችላለች? እነ ቪየትናምን ስታይ እነ ቻይና የራሳቸው ሲቪላይዜሽን ወይም ስልጣኔ ናቸው። ስለዚህ እነሱ የምዕራቡንም የራሳቸውንም የውስጡንም አካተው ነው ያዙት፣ ምክንያቱም ብልጥ ናቸው። ግን ዋና መሰረተ መሰረቱ ምንድን ነው? የራሳቸው ባህል አላቸው። ተቋቋሙ ሊኖሩት ቻነን የመሰረት ትልቅ ሀገር ብዙ ጊዜ እጃ ይቻለሁ ከኛ እነሱ መማር የምንችለው ምንድን ነው? አገር በቀል ብዙ ነገሮች አሉ። ባህል አለን፣ ብዙ ብሔረሰቦችም፣ ከዛ ብዙ የሚወጣጡ ነገሮች ብዙ ፖዚቲቭ ጥሩ ነገሮች አሉ። እነዛን ሰብስበን አውጥተን በስራ ላይ መዋል ነው። መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በመስማማት የሀገርን ብሔራዊ ጥቅም በማስቀደምና ያሉ ልዩነቶችን በሀሳብ የበላይነት በመለዋወጥ ሀገር የያዘችውን ኢኮኖሚያዊ እድገት ማስቀጠል ያስፈልጋል። ለዚህ ደግሞ ያለንን የስራ ባህል መቀየርና ማጠናከር ዋነኛው ነው። ለውጥ የሚመጣው በስራ ነው። ለውጥ የሚመጣው በሀሳብ ነው። ያ ስራና ሀሳብ አብረው ሲገናኙ ነው። እንግዲህ ይህን እንዴት አድርገን ባህሉ የምናጎለብተው ነው ስለዚህ የስራ ባህል በመራው ወርክ ኤቲክ ይሉታል። ስራው ብቻ ሳይሆን አሰራሩ ዘይቤና አቀራረብ፣ የሰው አእምሮ፣ የሰው ዝንባሌ እነዚህ ነገሮች ኤቲክስ ወይም የሞራል አቀማመጥ አላቸው ማለት ነው። ያንን ነው መገንባት ያለ ነው፣ እየተገነባም። ቀደምት የስልጣኔ ምንጭ የሆነችው ኢትዮጵያ ለውጭ ወራሪ ኃይል ያልተበገረችው ኢትዮጵያ በተፈጥሯዊና ሰው ሰራሽ ጸጋዎቿ የታደለችው ኢትዮጵያ በኢኮኖሚ ካደጉት ሀገራት ተርታ እንድትሰለፍና ወደ ቀደመ ገናናነቷ እንድትመለስ ዜጎቿ የድርሻቸውን አስተዋጽኦ ማበርከት ይገባቸዋል። በተለይ በምሁራኑ ደረጃ ህብረተሰቡን በተለየ መንገድ ደግፈው ከፍ አድርገው ለመያዝ የሚችሉ አካሎች። አሁን ባለንበት ሁኔታ የኢትዮጵያ ክብር ከማናችንም ክብር ይበልጣል ብዬ ነው ማለት ሊቀየር የሚችለው። ይህንን ማድረግ የሚችሉ ሰዎች ድፍረቱ ኖሯቸው፣ የአገር ወዳድነት ኖሯቸው፣ ቆራጥነት ኖሯቸው ኢትዮጵያን በታች ሳቱን የዓለም አንደኛ ቁንጮ አደርጋለሁ ብሎ የዚህ አይነት ሞራል ይዞ መነሳት አለበት። ኢኮኖሚያችን በ10 ፐርሰንት እያደገ ስንሄድ የራሳችን አክብሮት ሲመጣ በስራችን ስንኮራ ምን ስንል እነዚህ ነገሮች የበለጠ ያችን የተቀበረችዋን እንቁ እያወጣልን ይሄዳል። የሚያሳሰብ በዛ ላይ ነው ያለ። ኢትዮጵያ በ2025 በአፍሪካ ፈጣን እድገት እያስመዘገቡ ከሚገኙ ሀገራት መካከል የሀገር ውስጥ ምርትን በ8.1 በመቶ በማስመዝገብ እየመራች ያለች ሀገር ናት። ጠንካራ አገረ መንግስት ግንባታ፣ ተቋማት ማጠናከር እንደሚገባ ተገለጸ። ኢትዮጵያውያን ጥናትን ከታላቁ ህዳሴ ግድብ በመማር በትውልድ ቅቡረሽ የሀገር ግንባታ ስራዎች ማጠናከር እንዳለባቸው ተመላክቷል። እልፍ አላፍ ዘመን የተሻገረ በምህንድስና ጥበቡም የላቀው ታላቁ የቻይና ግንብ ዛሬም ድረስ ለምን እያነጋገረ የዘለቀ ታምራዊ ስልጣኔ አሻራ፣ ጥንታዊ ገናናው የቻይና ስልጣኔ ዘመን በአንድ ንጉሥ ተጀምሮ በዘጠኝ ሥርወ መንግሥታት ግንባታው ቀጥሎ ለማጠናቀቅም ሁለት ሺህ ዓመታት በላይ የጠየቀው ታላቁ ግንብ የጽናት ጥግን ያሳየ ሕያው ሆነ የቆመ ሐውልት ነው። ቻይናውያን ራሳቸውን ከጠላት ለመከላከል ብለው በትውልድ ጅረት ያጠናቀቁት ግንብ ከግንብነት ባለፈ የቻይናውያን በትውልድ ቅብብሎሽ የቀጠለ የዓላማ ጽናት የታየበትም ነው። ቻይናውያኑ በዓለት ላይ ከቆመው ከዚሁ የትውልድ ጽናታቸውና ሥልጣኔያቸው ፈቀቅ ሳይሉ በዓለም ልዕለ ኃያል የሆነ ሀገርን መገንባት ችለው ለሀገረ መንግስት ግንባታ የትውልድ ቅብብሎሽ ውጤት መሆኑን በገሃድ ለዓለም ያሳዩ ሕዝብ ናቸው። ታዲያ እንደ ቻይና ሁሉ በጥንታዊ የዓለም ስልጣኔ ታሪክ ገናና የነበረው የአክሱም ስርወ መንግስት መገኛ የሆነች ኢትዮጵያ እንዴት ታሪኳን ማስቀጠል ተሳናት የሚለው ጥያቄ ይነሳል። በእርግጥ ከአክሱም ስልጣኔ ዘመን በኋላ በየዘመናቱ የታዩ እንደ ላሊበላ ውቅር አብያተ ክርስቲያናት፣ የፋሲል ቤተ መንግሥት፣ የሐረር ጀጎል ግንብ፣ የባሌ ሶፍ ዑመር ዋሻ ስራዎች የትውልድ ስራዎች ሆነው ተጠቃሽ ናቸው። ነገር ግን ስልጣኔዎቿን ማስቀጠል የተሳናት ሀገር በየጊዜው ለህልውና አደጋ ጭምር ስትጋለጥ ኖራለች። ስልጣኔዋ ያሽቆለቆለ ስሟ፣ በድህነት ዜጎቿን በተረጂነት የተጻፉበትም የታሪኩ አካል ነው። የትውልድ ቀብሎች ሲባል በትውልዶች መካከል በሚኖር ጠንካራ ተግባቦት የሚፈጠር የጠንካራ ሴት መወራረስ ቢሆንም፣ በተቃርኖ የቆሙ እሳቤዎች ግን ኢትዮጵያን ዋጋ ሲያስከፍሏት ኖረዋል። ለአብነትም የሺህ ዘመናት የሀገረ መንግሥት ታሪክ አላት የምትባለው ኢትዮጵያ የእድሜዋን ያህል ወደፊት መራመድ ተስኗት ባለህበት እርገጥ ጉዞዋን ይዛ ቆይታለች። የስርዓታዊና የተቋማዊ ቀጣይነት ችግሮች ወይም የተቋማት እና የመዋቅር ስብራቶች በማጋጠማቸው ምክንያት ነው። ከስልጣኔዋ ጋር ስሟ የተሳሰረው ቀይ ባህር በትውልድ ቀብሎች ለዘመናት ቢዘልቅም ያጣችበት ታሪኳ ደግሞ የመልክዓ ምድራዊ እስረኛ እንድትሆን አድርጓታል። ተቋማትን እያጠናከሩ ከመገንባት ይልቅ ደምስሶ የመቅዳት አባዜ መንግስታት በተቀያየሩ ቁጥር የታየ የማይታበይ ሀቅ ነው። ተተኪው የቀደመውን አምርሮ የሚጠላ የቀደመው ተተኪውን የሚያጠለጥል አካሄድም ከሀገረ መንግሥት ግንባታ ይልቅ በአፍራሽነቱ ጎልቶ የታየ ነው። ከመጣው ከሄደው ጋር ከዜሮ የመጀመር አባዜን በማስቀረት ለሀገረ መንግሥት ግንባታ ሁነኛ መሠረት የሚሆን ተቋማትን ማጠናከር ጊዜ የማይሰጥ የቤት ሥራ ነው። ከታሪክ እስረኛነት በመውጣት ወደፊት መራመድና ነገን መሥራት ሀገርን በትውልድ ቅብሎች ለማጽናት ሁነኛው መንገድ ነው። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። በኢትዮጵያ በሀገረ መንግሥት ግንባታ ሂደት ተሳቢዎች ተቃርኖ ብትፈተንም በትውልድ ቅብብሎች ሀገርን ለማስቀጠል የተደረጉ ተጋድሎች የሚዘነጉ አይደሉም። በየዘመኑ ኢትዮጵያ ሊወጉ የመጡ ኃይሎች ሁሉ ውርደትን ተከናንበው እንዲመለሱ ትውልዱ ሁሉ ከአባቱ በወረሰ አርበኝነት መንፈስ ድልን ሲቀዳጅ ነው። በባርነት ሊገዛና ነጻነትን ሊገፋ የመጣን ኃይል አንገት አስደፍቶ የመመለስ ታሪኳም የአድዋ ድል ሕያው ምስክር ሆኖ ይነሳል። በሀገር ህልውና ላይ በኅብረት የመቆመ ሴት በኢትዮጵያውያን ዘንድ ከትውልድ ወደ ትውልድ የቀጠለ ነው። የአድዋ ድል ለጥቁር ሕዝብ ፋና ወጊ እንደሆነ ሁሉ ታላቁ የኢትዮጵያ ህዳሴ ግድበም በትውልድ ቅብብሎሽ እውን የሆነ ፕሮጀክት ነው። የዘመናት በአባይ ወንዝ ላይ መልማት ቁጭት እውን ለማድረግም በቀዳማ ኃይለ ሥላሴ የተጠነሰሰው ሐሳብ ከ50 ዓመታት በኋላ ግንባታው ተጀምረው በ14 ዓመታት ውስጥ መሪዎች ቢቀያየሩም በፈተናዎች ጸንቶ በመቆም እወን ማድረግ የተቻለበት ቀጣይነትና ዘላቂነት ትልቅ ትምህርት ልንወስድበት የምንችልበት እንደሆነ ያሳይ ነው። ስለዚህ መጨረስ የሚለው ነገር ትልቅ ትልቅ ትምህርት የምንወስድበት ነው። ምክንያቱም ትልቁ ስብራታችን ያ ነው። በተቋምም በፖለቲካም በኢኮኖሚም ማለት ነው። የህዳሴ ግደብ ከኤሌክትሪክ ኃይል ባለፈ በትውልድ ቀብሎ ሸ ይቻላልና የጽናት ውርስን ያስተላለፈን በእርግጥ ኢትዮጵያውያኑ ለትውልድ የሚሻገሩ ተቋማትን መገንባት ላይ ያሉ ስብራቶችን በማድረግ በሀገር ግንባታ ላይ መሰረት የሚጥል ስራ ማከናወን እንደሚገባም በህዳሴ የተገለጠ ሀቅ ነው። ከመጣና ከሄደ መንግስታት ጋር እያያያዙ መንግስታት በሄዱ ቁጥር ከዜሮ የመጀመር አባዜን በማስቀረት ዘላቂ እንዲሆኑ በሁሉም መስክ ስራዎች ሲሰሩ ቆይቷል። በሁሉም አሁን በጠቀስኳቸው በሲቪል ሰርቪስ፣ በጸጥታ ተቋማት፣ በማህበረሰብ ተቋማት፣ በሲቪክ ተቋማት እነዚህ ስራዎች በደንብ እየተሰሩ ነው የሚገኙት። እነኚህም በመኖራቸው ምክንያት ነው ዘላቂም ሊሆኑ የሚችሉት። ደምስሶ ሰው ከመጀመሪያ አባዜ በመውጣት በፈተናዎች ባለመበገር፣ በጽናት በመቆም መልካም ነገሮችን ማስቀጠልና ጊዜውን እየዋጁ ማሳደግ እንዳንጋፋው የኢትዮጵያ አየር መንገድ ሁሉ የትውልድ ስራ ሆኖ በየዘመናቱ እውን ማድረግን ይጠይቃል። የኢትዮጵያውያን የስኬታቸው ምንጭ በአንድነት መቆም ስለመሆኑ ታሪክ ያስረዳል። ኢትዮጵያውያን ለጋራ አላማቸው በህብረት ሲቆሙ የማይሸገር ፈተና እንደሌለ ይገለጻል። ወደ ኋላ መለስ ብሎ ታሪክን የዳሰሰ አሁን ላይ ቆሞ ስለ ኢትዮጵያውያን የስኬት ምንጭ ምንድን ነው ሚስጥሩ ሲል የተመራመረው ሁሉ አንድ የማይታበይ መልስን ያገኛል። በአንድነት ስለመቆም ድር ቢያብር አንበሳ ያስር ብሂላቸውን በተግባር ፈትነውት ባስገኙት የህብረት ስኬታቸው በታሪክ ኖረውበታል። አሁንም ይሄው ቀጥለውበታል። በዘመናት ቋጠሮ ውስጥ ፈተናዎች በዝተው ሀገራቸውን ለውድቀት የሚዳርጉ ወጀቦች በበረቱባቸው ጊዜ ኢትዮጵያ ልጆቿ ብዙም ሳያወሩ ተጠቃቅሰው ስለጋራ ዓላማ ሲሉ በህብረት አሸንፈዋል። ለዚህም ነው የችግሮች መሻገሪያ ስኬትን የማብሰሪያ የእነዚያ የብልኆቹ ኢትዮጵያውያን መንገድ ከተባለ አንድ ሆነው እንደ ብዙ ብዙ ሆነው እንደ አንድ ማበር የሆነው ኢትዮጵያውያን ለአንድ ዓላማ በጋራ ከተሰለፉ የትኛውን ፈተና እንደማይበግራቸው በደማቸው የተጻፈው በአጥንታቸው የጸናው አድዋ ብዙ ይነግረናል። አንድ ላይ ቆመን እችን መሬት እቺን ምድር ጠላት አይረቅጣትም ብለን ተዋግተናል። አድዋ እንደ ሁለተኛው ዓለም ጦርነትና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፣ ሕያው ኩነት ነው። አድዋ ኢትዮጵያ የነጻነትን ሳይሆን የድል ቀንን እንዲታከብር አስችሏል። አንድነት ኃይል ሆኖ በኢትዮጵያ ላይ የተቀነባበረ ሴራና ደባን ድባቅ መምጫ ሆኗል። ድል አድራጊነትና ኢትዮጵያም እንዳይነጣጠሉ አጋምዷቸዋል። እርግጥ ኢትዮጵያውያን በተሳሳተ ትርክት ላይ ቆመው አንድ ላይ መሆን ተስኗቸው በተለያዩም ጊዜ እርስ በርስ ተጋጭተው ዋጋ ከፍለዋል። ይህ ታሪክ በጥቁር መዝገቡ የሚያስቀምጠው ሌላኛው ገጽ ታዲያ አቅምንና ጉልበታቸውን ለጋራ እድገታቸው ልማት ላይ ከማዋል ይልቅ እርስ በርስ በመጠፋፋትና በመቆሳሰል እንዲባክን አድርጓል። ይህ ኩነቶችን አዝሎ የሚፈሰው የኢትዮጵያ የታሪክ ምንዳና ፍዳ የሁሉም ነው። አሁን ፍዳው እንዳይደገም ምንዳው እንዲጎለበት ማድረግ የዚህ ትውልድ አደራና ኃላፊነት ሆኖ ከፊት መጥቷል። የሚጠቅመውን የጋራ ምንዳ ይዞ ፍዳውን ደፍቆ መጣልም ግድ በመሆኑ ትውልዱ በዚያ ጉዞ ውስጥ ገብቷል። ኢትዮጵያውያን ከመለያየት ይልቅ ሲደመሩ አድዋን ያህል ታላቅ ገድል መስራት እንደሚችሉ ሁሉ የአሁኑ ትውልድም በአንድ ጥላ ስር ተሰባስቦ ሌላኛውን የዘመኑ ክስተትን ጽፏል። ታላቁ የ የኢትዮጵያ ሕዳሴ ግድብ የህዳሴ ግድብ ውጤታማ የሆነው በአንድነታችን፣ ሁሉም ሰው በአንድነት ስለ ህዳሴ ስላሰበ ነው። የኔ የከሌ ነው ብሎ በፓርቲ የከሌ ነው ብሎ በመንግስት የከሌ ነው ብሎ በሌላ ወገን አልጠራውም። የኔ ነው፣ የኢትዮጵያውያን ነው፣ የሁላችን ነው። እንደው አሁን ባለን አወቃቀር ራሱ የከሌ ክልል ነው የምናምንም አልተባለም። የሁላችን ነው። ይሄ ነው ዩኒቲ ነው፣ አንድነት ነው። ስለዚህ ሁልጊዜ ሜጋ ፕሮጀክቶች እንዲሰሩ አንድነት ያስፈልጋል። ከተባበሩና ተደምረው በህብረት ከቆሙ ኢትዮጵያውያን አትችሉም የተባሉትን ችለው በታሪክ ጅረት ውስጥ አሳይተዋል። ሲለያዩ የተሰባሪነት ሲደመሩ ደግሞ የአሸናፊነት ባለቤቶቹ እነሱ ኢትዮጵያውያን ናቸው። አሁን ጊዜው የሚጠይቀውም ተደምሮ መልማትን ሰርቶ መበልፀግን ሆኗል። እጣፋንታችን አንድ ላይ የተበየነ፣ ተለያይተን የትም መድረስ እንደማንችል አይተናል። አሁን ያለንበት ዓለም ተለያይተ የምችልበት አይደለም። እንኳን አንድ ሀገር ሆነ መለያየት ይቅርና ጎረቤቶች የሚተባበሩበት ጊዜ ላይ ነው። አውሮፓያኖች ግዙፍ የሆኑት አውሮፓ ዩኒየን የሚባል ፈጥሮ ነው።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 ኢትዮጵያውያን እንደ ብረት የጠነከረ እንደ አለት የጠጠረ አንድነታቸውን ከመቼውም ጊዜ በላይ አጠናክረው በማስቀጠል የተጀመሩ ታላላቅ ፕሮጀክቶችን እንደሚያሳኩም ጥርጥር የለውም። ሀገርም ዜጎቿን በልማት አስተባብራ ወደ ብልጽግና የምትሸጋገረው የሁሉንም አቅም ደምራ በመጠቀም ነው። ጊዜው በምክክር የተዘጉ ጉዳዮች የሚታወሱበት ተደምሮ በመስራት የማይቻል ጉዳይ የተሰራበትና ውጤት የሚታይበት መሆኑ የእስካሁኑ ጉዞዎች ማሳያዎች ናቸው። በመጨረሻ የመማር ማስተማር ስራ በማጠናከር ተማሪዎች የተሻለ ውጤት እንዲያስመዘግቡ እየሰራ መሆኑን የምዕራብ ጎጃን ዞን ትምህርት መምሪያ አስታወቀ። በትምህርት ዘመኑ በዞኑ 102 ትምህርት ቤቶች 89658 ተማሪዎች ከቅድመ መደበኛ እስከ 12ኛ ክፍል ባለ የክፍል ደረጃ ትምህርታቸውም በመከታተል ላይ መሆናቸው ተገልጿል። በምዕራብ ጎጃም ዞን ባለፉት ሁለት ዓመታት ሲቆራረጥ የነበረው መማር ማስተማር በተጠናከረ መልኩ ከተጀመረ ወራት ተቆጥረዋል። ተማሪዎቹ ከትምህርት በመራቃቸው የስነ ልቦና ጫና እንደነበረባቸው ገልጸው፣ በአሁኑ ወቅት በደስታ ትምህርታቸውን እየተከታተሉ ስለመሆኑ ይገልጻሉ። ሁላይ አሪፍ ነው ያለው ነገር፣ መጀመሪያ አካባቢ ነበር ትምህርት ጉለት ምናምን ነበረ። አሁን ላይ ከነበረው ከፊቱም አንጻር የመማር ማስተማር ሂደቱም አሁን ላይ አሪፍ እየሄደ ነው። ተማሪውም ተመምህራኑ በተረጋጋ ሁኔታ ነው ሁላችንም እየተማርን ያለው መምህራንም እያስተማር ያለው እኛም ተማሪዎችም እየተማርን ያለውን በተረጋጋ ሁኔታ ነው። ካምናው በተሻለ ዘንድሮ አሪፍ የሆነ የትምህርት አሰጣጥ አለው ብዬ አስባለሁ። ዘንድሮ ላይ ደስ ይላል። ካምና የተሻለ ትምህርት መነቃቃትም አለ። ሲቀጥል ካምናው አምና ላይ ምንም አልነበረም። ለአስራ ሁለቱ ክፍሎች እናቃቸዋለን። በአንድ ፈረቃም ስለነበረ ተጎርተውን የጨረሱት ዘንድሮ ላይ ደስ የሚል ነገር አለው። የተማሪዎች ከአሁን ስራ ያቋቁመን እኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው፣ እያገዙን ነው እነሱም። ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ተማሪዎቹ በቀጣይ ለሚወስዷቸው ክልላዊና ሀገር አቀፍ ፈተናዎች ዝግጅት እያደረግን ነው ሲሉ በትምህርት ቤቶቻቸው በቂ ድጋፍ እየተደረገላቸው ስለመሆኑ ያነሳሉ። ቲዩቶሪያል እየተጠራን እንማራለን። ከቲዩቶሪያል ባለፈ ደግሞ እኛ ላይብራሪ እየመጣነ የሚከብዱን ነገሮችና አጋዥ መጽሐፎችን እያየን ቀጣዩን የሚመጣውን የሚኒስቴር ፈተና ለማለፍ ዝግጅት እያደረገ ነው። የፍኖት ሰላም 01 የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ ተመስገን መኮንን በዚህ ዓመት 1843 ተማሪዎችን በመመዝገብ በወቅቱ ትምህርት እንዲጀመር ስለመደረጉ ያነሳሉ። መምህራን ከመደበኛው የመማር ማስተማር ስራቸው በተቃራኒ ሸፍት ተማሪዎችን የማብቃት ስራ እየሰሩ ስለመሆኑ በመጠቆም ቲቶሩ እየተሰጠ ያለው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው፣ ግን ለየት ባለ መልኩ ስድስተኛና ስምንተኛ ክፍሎች በተለይ ቅዳሜ ቅዳሜ ሳይቋረጥ በተለይ እንግሊዘኛ፣ አጠቃላይ ሳይንስ፣ ሂሳብ እነዚህ ጠጠር ጠጠር ያሉ ትምህርቶችን በአግባቡ ቱቶሪያል እንዲሰጧቸው ከመምህራን ጋር ተነጋግረን ጨርሰናል። ቅዳሜ ቱቶሮ ይጀምራል ማለት ነው እና በዚህ አግባብ ልጆቹን ለመደገፍ እየተደረገ ያለው ጥረት ሰፊ ነው። የፍኖተ ሰላም ትምህርት መምሪያ ኃላፊ አቶ የስጋት ደሴ ባለፉት ሁለት ዓመታት ተቋርጦ የቆየውን ትምህርት በማስቀጠል ከትምህርት ገበታ ውጭ ሆነው የቆዩ ተማሪዎችን በመመለስ የመማር ማስተማር ስራውን ውጤታማ ለማድረግ አስፈላጊ ሁሉ ርብርብ እየተደረገ ስለመሆኑ ይገልጻሉ። በትምህርት ዘመኑ በ102 ትምህርት ቤቶች 89 ሺ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙም አክለዋል። በከተማ ደረጃ በቅድመ መደበኛ ወደ በግል እና የመንግስት ሆኖ ወደ 11 ትምህርት ቤቶች አሉን እነሱ ሙሉ በሙሉ የጀመሩበት ሁኔታ ነው ያለው። ከአንድ እስከ ስምንተኛ ወይም ደግሞ አንደኛና መካከለኛ ደረጃ የምንለው ወደ 15 ትምህርት ቤቶች አሉን። ከ15ቱ ትምህርት ቤቶች የግል እና የመንግስትን ጨምሮ ማለት ነው። ከ15ቱ ትምህርት ቤቶች አንዱ ትምህርት ቤት ነው መማር ማስተማር ያልጀመረው። ይሄም ሰላም አምባ ወይም ማረሚያ ቤት የሚባለው ትምህርት ቤት መማር ማስተማሩን እነሱ የሰው ኃይል ገብቷል ብሎ እስካላሳውቁን ድረስ መማር ማስተማር ያልጀመረው። ሌሎቹ ግን መማር ማስተማሩን የጀመሩበት። ሃይስኩል ደረጃ ደግሞ ወደ ሶስት የሃይስኩሎች አሉን። እነሱም በወቅቱ ሙሉ በሙሉ ወደ ስራ የገቡበት ሁኔታ ነው ያሉ። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ እድሜያቸው ለትምህርት የደረሰና በትምህርት ቤቶች የሚጠበቁ ተማሪዎች በትምህርት ገበታ ላይ እንዲገኙ መምህራንና የትምህርት መምሪያው ጥሪ አቅርበዋል።